መጀመሪያ ላይ የምናገኘው ሰበር መዝገብ ቁጥር 192971 ጥቅምት 23 ቀን 2013 ዓ ም የተወሰነ ውሳኔ ነው። በዚህ መዝገብ በስር ፍርድ ቤት ከሳሽ የነበረው ተጠሪ ከሌሎች ጥያቄዎች ጋር አዳ ብሎ ትርፍ ሰዓት ስለሰራው ይህን ያክል ገንዘብ ሊከፍልኝ ይገባል ብሎ በክሱ ላይ ዳኝነት ጠይቋል። ሆኖም አስሪው መልስ ሲሰጥ ምንድን ነው ያለው? ተጠሪ ስራ መሪ በመሆናቸው የኃላፊነት አበል ስለሚከፈላቸው የትርፍ ሰዓት ክፍያ ሊከፈላቸው አይገባም የሚል ክርክር ነው ያቀረበው። ልብ በሉ ተጠሪ የስራ መሪ በመሆናቸው የኃላፊነት አበል ስለሚከፈላቸው የትርፍ ሰዓት ክፍያ ሊከፈላቸው አይገባም። ይሄ የሕግ ክርክር ነው፣ ቢሰራም ባይሰራም ገንዘቡ አይገባውም የሚል ነው። በሌላ መልኩ ግን ስራውን መስራቱን በተመለከተ የስራውን መጠን በተመለከተ የሚከፈለውን ገንዘብ መጠን በተመለከተ በአሰሪው የተሰጠው ትዕዛዝ መኖር አለመኖሩን በተመለከተ ይሄ አሰሪ ምንም ክዶ የተከራከረው ነገር የለም። በግልጽም አልካደም፣ በዝርዝርም አልካደም። የእሱ ክርክር ምንድን ነው? የትርፍ ሰዓት ክፍያ ካለበት የስራ መደብ አይነት የተነሳ ክፍያ ሊከፈለው አይገባው ነው። ስለዚህ በስር ፍርድ ቤት ይህንን በዚህ መልኩ ክርክር ባለነሳበት ሁኔታ ከዛ በኋላ የገንዘብ መጠኑን በተመለከተ ስራውን መስራቱን በተመለከተም አንስቶ ሊከራከርበት የሚችለው ጉዳይ አይደለም። ምክንያቱም በግልጽ አልተካደም፣ እንደታመነ ይቆጠራል። ይሄ በደንብ ባለመታመኑ ምክንያት በግልጽ ባለመካዱ ምክንያት እንደታመነው ከሚቆጠሩ ፍሬ ነገሮች ይወድቃል። ምክንያቱም ይህን ክል ስራ ሰርቻለሁ ሲባል ከአሰሪው ጋር የተገናኘ ነገር ነው። አሰሪው ሳያቅ አይደለም የሚሰራው፣ በድብቅ አይደለም የሚሰራው። ስለዚህ ላውቅ አልችልም ሌላ አይችልም። በግልጽ ለዚህ አሊጌሽን ኦፍ ፋክት አሰሪው ግልጽ የሆነ ምላሽ መስጠት ነበረበት። አንደኛ ስራውን ሰርቷል ወይስ አልሰራም? ይሄ በግልጽና በዝርዝር መካድ ነበረበት፣ አልሰራም ከሆነ አልሰራም። ሁለተኛ ምን ያክል ነው የሰራው የሚለውን በተመለከተም ይህንም በግልጽ መካድ ነበረበት። ሶስተኛ በአሰሪው የተሰጠ ትዕዛዝ አለ ወይስ የለም? ይህንም በግልጽ መካድ ነበረበት። በዚህ ምክንያት ሰበር የሚለው አልተሳካለትም። በሁለተኛ ደረጃ የሚጠቀሰው የሰበር መዝገብ የሰበር መዝገብ ቁጥር 199143 ነው። ይሄ ጥቅምት 2 ቀን 2014 ዓ ም የተወሰነ ነው። ይህም እንደ ቅድሙ የስራ ክርክር ነው። ይሄ በሰራተኛ በስራ መሪ የቀረበ ሳይሆን ከአካል ጉዳት ጋር በስራ ላይ ከሚደርስ የአካል ጉዳትና የጉዳት ካሳ አከፋፈል ጋር በተያያዘ የቀረበ ጥያቄ ነው። በስር ፍርድ ቤት ከሳሽ የነበረው ሰራተኛ ያቀረበው ክስ ምንድን ነው? ከአመልካች ጋራ፣ ከአሰሪው ጋራ የስራ ግንኙነት አለኝ፣ የስራ ውላለኝ። በዚህ ሂደት ላይ አንድ ቀን በማሽን ላይ ተገቢ ባለሙያ ሳይቀጠር ይሄ አሰሪ ከሁላችን ውጪ ወደ ማሽን ሲሚንቶ እንዲጨምር አስገድዶኛል። እንዲህ ወደ ማሽን ሲሚንቶ እንዲጨምር ሲያስገድደኝም ተገቢውን ስልጠና አልሰጠኝም። በዚህ የተነሳ በቀኝ እጄ ላይ 15 በመቶ ዘላቂ ጉዳት ደርሷል። ይህም ተረጋግጧል በሕክምና ቦርድ። ስለዚህ የቀን ገቢዬ ብሎ አስልቶ 71760 ብር ጠይቋል። በአሰሪ በኩል የተሰጠው መልስ ምንድን ነው? በተለይ በሰበር መልሱ ላይ ሲሚንቶ ወደ ማሽን ለመጨመር የሚሰጥ ስልጠና የለም፣ ነው እንግዲህ ይሄ እንዳሰሪው አረዳድ ክጃ አለው ነው የሚለው። ነገር ግን አልተካደም። ምክንያቱም ስልጠና የመስጠት ስልጠና ኖረ አልኖረ ሳይሆን መጀመሪያ መነሻ የሚደረገው በአሰሪና ሰራተኛ ህጉ እንድናቀጥሎ ባሉት ድንጋጌዎች አሰሪው ግዴታ አዲስ ስራ ምደባ በሚሰጥበት ጊዜ በተለይ በተለይም ተጨማሪ የስራ ምደባ በሚሰጥበት ጊዜ ሰራተኛው በማያውቀውና ለጤናው አደገኛ በሆነ ስራ ቦታ ላይ ሊመድበው አይችልም አይገባምም። እዛ ቦታ ላይ የግድ መመደበው አስፈላጊ ከሆነ መጀመሪያ ስልጠና ሊሰጠው ይገባል። ስለዚህ ስልጠና የመስጠት ግዴታ ከአስሪና ሰራተኛ አዋጁ የሚመነጭ ግዴታ ነው። በፍሬ ነገር ደረጃ ሲሚንቶ ወደ ማሽን ለመጨመር ስልጠና የሚሰጥ ስልጠና አለመኖሩ አስሪው ግዴታውን አለመወጣቱን ከሚያሳይ በስተቀር በአንድ በኩል በሰራተኛ የተነገሩትን ፍሬ ነገሮች ወይም ደሞ አሊጌሽን ኦፍ ፋክት፣ አንደኛ ከተመደብኩበት መደበኛ ስራ ውጪ ስልጠና ሳይሰጠኝ፣ ሁለተኛ ወደ ማሽን ሲሚንቶ እንዲጨምር በአመልካች ተጨማሪ ስራ ሰጥቶ አስገዶኛል። እነዚህን ሁለት መሰረታዊ ፍሬ ነገሮች አልካደም። ይህም ባልካደበት ሁኔታ ደግሞ ፍርድ ቤቱ ወደመናሄድ ድምዳሜ እንደሚደርሰው ይሄ በአሰሪና ሰራተኛ አዋጅ ውስጥ ብቻ የሚወድቅ የስራ ላይ ጉዳት ጥያቄ ብቻም ሳይሆን በአሰሪ ጥፋት ምክንያት ጉዳት ደርሶ ብኛል ስለዚህ ተጨማሪ ክሳ ካሳ የመጠየቅ መብቱንም ያስጠብቅለታል ማለት ነው። ስለዚህ ጥፋተኝነትን በተመለከተ ሲሚንቶ ወደ ማሽን ለመጨመር የሚሰጥ ስልጠና የለም ማለቱ ብቻውን በቂ አይደለም። ጥፋት የለብኝም ማለቱም ብቻ በቂ አይደለም። ሁለት ነገሮችን በግልጽና በዝርዝር መካድ ነበረበት። አንደኛ ከመደበኛ ስራው ውጪ ተጨማሪ ስራ ሲሚንቶ ወደ ማሽን እንዲጨምር ትእዛዝ ተሰጥቷል፣ አልተሰጠውም። ይህን አልካደም። ስለዚህ የተረጋገጠ ነገር ነው። ሁለተኛ በአሰሪና ሰራተኛ ህጉ በሚጠይቀው መሰረት ተገቢው ስልጠና ሰጥቷል ወይ? ዝም ብሎ ነው ሂድና፣ ያንን ስራ ያለው። ይህን በተመለከተም እኛ መስሪያ ቤት እኮ ስልጣን የለም ዝም ብለን ነው የምናሰራቸው፣ የሚል መልስ ነው የሰጠው። ያ ማለት በአሰሪና ሰራተኛ ህጉ ላይ ያለበትን ግዴታ በግልጽና በዝርዝር አልካደም። ይሄኛው ማሰሪ እንደቀደሙ ጉዳዩን በመረሳቱ ምክንያት ካሳ ለመክፈል ተገደዋል ማለት ነው። ሶስተኛው የሰበር መዝገብ በሰበር መዝገብ ቁጥር 83073 በጥር 13 ቀን 2005 ዓ ም የተወሰነ ነው። በዚህ መዝገብ ላይ ባለመካዱ ምክንያት እንደታመነ የተቆጠረው ምንድ ነው? በአንድ ተጠሪ ክሳቸው ላይ ወይም ደግሞ በስር ፍርድ ቤት ባቀረቡት አቤታ ላይ ቤቱን አመልካች እስካሁን ድረስ በጋራ ይዘው እየተጠቀሙ የሚገኙ መሆኑን ገልጻለች። እችኛዋን ፋክት በተከሳሽ በኩል አልተካደም። ይሄ ደግሞ በተለይ ከይርጋ አንጻር በጣም ወሳኝ ፍሬ ነገር ነው። እግረ መንገዳችንን በተለይ ዚጋ ማየት ያለብን ነገር ምንድን ነው? አንዳንድ ጊዜ ለጉዳዩ ፋይዳ የሌለውን ፍሬ ነገር ተካደም አልተካደም ኢቨን አሊጌሽን ኦፍ ፋክስን ቢሆን ውጤት ሊያመጣ ይችላል። ነገር ግን ወሳኝና ለጉዳዩ ወሳስን ጠቃሚ የሚሆንበት ጊዜ በተለይ አሁን በዚኛው ጉዳይ ላይ የን እንደሆነ ቤቱን በጋራ ይዘው የጠቀሙ የሚገኙ መሆኑ የሚለው አገላለጽ ከይርጋ ወሳሰን ጋራ በተያያዘ ይርጋን የሚያቋርጥም በመሆኑ እጅግ በጣም ወሳኝ ፍሬ ነገር ነው። በአጋጣሚ ተከሳሽ ይህንን በጋራ ይዘው እየተጠቀሙ እንደሚገኙ ሳይክዱ ሌሎች በርካታ የተለያዩ ዝርዝር መልሶችን በማቅረባቸው ይህም የሰበር ችሎቱ በ234(2) እና 235 መሰረት እንደታመነ ይቆጠራል በሚል ውሳኔ ያስተላልፏል። አራተኛው የሰበር መዝገብ በሰበር መዝገብ ቁጥር 172 567 ታኅሣሥ 22 ቀን 2012 የተሰጠ ውሳኔ ነው። ይህ ከመቃወም አመልካችነት ጋር በ358 የቀረበ የመቃወም አቤቱታ ጋር የተያዘ ነው። በዚህ በክርክሩ መካከል የመቃወም አቤቱታ የቀረበበት ወገን ከሰጠው መልስ ውስጥ እንዲህ ቀንጭቤ ባነብላችሁ፣ ምንድን ነው ነው የሚለው ፍርድ ቤቱ የቤቶቹን ይዞታ አስመልክቶ ጉዳዩን ለማጣራት ለሁለተኛ የመቃወም ተጠሪ በቅንፍ ለአሁን ሁለተኛ ተጠሪ እና የመቃወም አመልካች በቅንፍ ለአሁን አመልካች ስለ ቤቶቹ ዝርዝር ማስረጃ እንዲልኩ ትዕዛዝ ተሰጥቶ ሁለቱም ተቋማት ለፍርድ ቤቱ መግለጫ እና ማብራሪያ የላኩና ስለ ክሱም የሚያውቁ ሆኖ እያለ በፍታ ቤት ስነ ስርዓት ህግ ቁጥር 358 መሠረት አቤቱታ ለማቅረብ አይችሉም ማለት ነው። ይሄ በጣም ወሳኝ ፍሬ ነገር ነው። ምክንያቱም በ358 መሰረት ጉዳዩን ከመጀመሪያ ጀምሮ የሚያውቀው ወገን እንደገና ተመልሶ ደግሞ አይኑን በጨው አጥቦ ጉዳዩን ስለማላቅ ብሎ የመቃወም አቤቱታ ሊያቀርብ አይችልም። ምንድንነው የተከሰተው በዚህ መዝገብ ላይ ይችን ፍሬ ነገር የመቃወሚ ቤታ ያቀረበው ወገን አልካደም። በዚህ ጉዳይ ላይ ጉዳዩን ለማጣራት ፍርድ ቤት ትዕዛዝ ሰጥቶ የመቃወሚ ቤታ ያቀረቡት ወገኖች ስለ ቤቶቹ ዝርዝር ማብራሪያ የላኩና ስለ ክሱም ያውቃሉ። በዚህ ጉዳይ ላይ መግለጫ አላክንም አላሉ፣ ማብራሪያ አላክንም አላሉ። እንዲሁ በደፈናው ለምሳሌ እንደ ክሱን አላውቅም የሚል ከሆነም ይሄ በመሻሽ መካድ ነው። ስለዚህ በግልጽ የተነገረባቸው አሊጌሽን ኦፍ ፋክት ለፍርድ ቤቱ መግለጫ እና ማብራሪያ ልከዋል ማለት ነው ምክንያቱም ይሄ ከተረጋገጠ ጉዳዩን ያውቁታል ማለት ነው። ስለዚህ ይሄ በዚህ ጉዳይ ላይ ፍርድ ቤት ማስረጃ ሊሰባ የሚችለው ለፍርድ ቤቱ መግለጫና ማብራሪያ ልከዋል የሚለው አሊጌሽን ኦፍ ፋክት ወይም ፍሬ ነገር በመቃወም አቤታ አቅራቢዎች እየተካደ ሲሆን ነው። በዚህ ጉዳይ ላይ ግን ባለመካዱ ምክንያት ለጉዳዩ በጉዳዩ ላይ ያቀረቡት አቤታ ተቀባይነት እንዲያጣ ምክንያት ሆኗል ማለት ነው። ምክንያቱም ስለሚያውቁት በሶስት አምሳ ስምንት መሠረት አቤታ ላይ ያቀርቡበት አይችሉም። በአምስተኛ ደረጃ ላይ የሚጠቀሰው የሰበር መዝገብ ቁጥር 12878 ህዳር 14 ቀን 2009 ዓ ምት የተወሰነ ውሳኔ ነው። ይሄ ከቀለም መጠን አወሳስን ጋር የተያዘ ጥያቄ ሆኖ የቀለም መጠኑን ጥያቄ ያቀረበችው ሚስት የቀለም መጠኑ እንዲወሰንላት እና ክል ይከፈልኝ ብላ ጥያቄ ስታቀርብ መነሻ ያደረገችው ምንድን ነው? ተከሳሹ ባል በወር እስከ 300 ሺ ብር ያገኛል፣ እንዲሁ እንዲህ አይነት ንብረቶች አሉት ብላ ጠቅሳለች። እሱ በእነዚህ ጉዳዮች በእነዚህ ፍሬ ነገሮች ላይ የተነገረበትን ነገር ወይም ደግሞ አሊጌሽን ኦፍ ፋክት በግልጽ ሳይክድ ከዛ በኋላ በይግባይና በሰበር የተከላከለው ምንድን ነው? አቅም እንዳለኝ መረጋግጥ ነበረበት ነው ኖ መጀመሪያ መካድ ነበረበት። ህጉ የሚለው በወል 35ና 83 መሰረት በወር 300 ሺህ ብር ያገኛል ከተባልክ ወይ አላገኝም ወይ ያገኛል ብለህ መልስ መስጠት ነበረብህ። ስለዚህ ከዚህ አንጻር ይሄ በተለይ አለመካድ ቀጥተኛ የሆነው ውጤት በግልጽ ለማሳየነት የሚጠቅም የሰበር ውሳኔ ነው። ምክንያቱም አንተን የሚመለከት ጉዳይ ነው፣ ተከሳሹ የሚመለከት ጉዳይ ነው። በወርሶ ስምቶ ብር ታገኛለህ ሲባል መጀመሪያ አላገኝም ስራ ይሄ ነው ብለህ እንደገና ደግሞ አጸፋዊ የሆነ ክርክር ማቅረቡም ይመረጣል። ነገር ግን በዚህ ጉዳይ ላይ ምንም ምላሽ ሳይሰጥ አቅሜን በተመለከተ ከዛ በኋላ ውሳኔ ከሰጠ በኋላ ግን አቅሜን በተመለከተ ማስረጃ ማቅረብ ነበረበት የሚለው ክርክር በሰበርም ተቀባይነት አላገኝም።